አርቲስት ቃል ኪዳን ታምሩና ባለቤቷ ፕሮዲውሰር እና ሙዚቀኛ ክብሮም አለም ከሰሞኑ የእርግዝና ፎቶዋን በለቀቁት ላይ ብዙ እያነጋገረ ይገኛል። ከዚህ በፊት ታስታውሱታላችሁ ብዬ አስባለው የዘውዱ ወርቅነህን ቆየት ያለ የድሮ ሙዚቃ አታላይነች፣ ያች ልጅ አታላይነች በሚለው በደንብ እናስታውሰዋለን። እንግዲህ በዛ ሰዓት በጣም ተደማጭነት የነበረው በዛች ሲንግል ሙዚቃ በአንድ ሁለት ዘፈኖች ቢኖሩትም ነገር ግን ደግሞ በሱ ነው በጣም ብዙ ሰዎች ያወቁት ከዛ በኋላም በፊትም የትግርኛ ሙዚቃዎች ነበሩት ይህ ወጣት እንግዲህ የሙዚቃ አልበሙን በመስራት ላይ እያለ ነበረ ድንገት አልበሙን ትቶት ሙዚቃ መስራቱን እርግፍ አድርጎ ብዙም ያልቀረው እንግዲህ ያለቀ አልበም ነው ሲባል የነበረው ያንን አልበም ትቶት ድንገት እንግዲህ ሀሳቡን ወደ ንግድ በማዞር ገንዘቦች እጁ ላይ በመግባቱ የተነሳ የሙዚቃ ህይወቱን እርግፍ አድርጎ ሊተው ችሏል ማለት ነው። ከዛ በኋላ እንግዲህ አስመጭና ላኪ ሆኗል ነው እየተባለ ያለው። እንደዚሁም ፕሮዲውሰር ጭምር ነው ነው የሚባለው። ባለቤቱ ቃል ኪዳን ታምሩ ደግሞ እስካሁንም ድረስ በርካታ ፊልሞችን በመስራት ላይ ትታወቃለች። እንደዚሁም የማስታወቂያ ስራዎችን ጭምር እየሰራችም ትገኛለች። በርካታ የሆኑ ድርጅቶች ላይም ብራንድ አምባሳደር ጭምር እየሆነች በስፋት እየሰራች ትገኛለች። ታዲያ እነዚህ ሁለት ጥንዶች እንግዲህ ጥሩ የሚባል የፍቅር ግንኙነት ነው ያላቸው። ብዙዎችም እንግዲህ አድናቂዎቻቸውም እንደዚሁም ጓደኞቻቸው ጭምር የሚወዷቸው በስራዎቻቸው በጣም የሚወደዱ መልካም የሆኑ ወጣት አርቲስቶች ናቸው ማለት ነው። ከሰሞኑ ታዲያ ይሄንን ፎቶ በማህበራዊ ሚዲያቸው ላይ ለቀው ብዙዎችን እያነጋገሩ ይገኛል። እንግዲህ በእርግጥ እንደዚህ አይነት ፎቶዎች አሁን ላይ በእነሱ ብቻ አይደለም እያየን ያለነው በርካታ ሰዎች የእርግዝና ፎቶቸውን እንግዲህ በእንደዚህ አይነት መንገድ ሲለቁ ይስተዋላል። በተለይ እንግዲህ የክርስቲያን እምነት ተከታዮች ላይ ነው እንደዚህ አይነት ነገሮች እየበዙ የሚገኙት አሁን አሁን ከሙስሊም እህቶቻችን እንግዲህ ለምን መማር እንደማንችሉ ደግሞ ልክ በእኛ በሃይማኖት የተፈቀደ ይመስል እንደዚህ አይነት ነገሮች ላይ ለምንድነው በተደጋጋሚ የምንገኘው? የተባለ ብዙ ጊዜ ኮሜንት ሲደረግ ይገኛል። በዚህ በማህበራዊ ትስስር ገጽ ላይም እንግዲህ እነዚህ አርቲስቶች ሲወቀሱም እያየን እንገኛለን። እንግዲህ እንደ ኦርቶዶክስ ደግሞ ኦርቶዶክስ የራሱ የሆነ አለባበስ አላት። ቅዱሳን አባቶች እንደዚሁ የሚያስተብሩን ነገር አለ ከአለባበስ ጀምሮ ማለት ነው። ንግግራችን፣ አረማመዳችን፣ አኗኗራችን፣ አመጋገባችን ሁሉ በጥንቃቄ ሊሆን ይገባል። አለባበስ በጥንቃቄ ይሁን እንደተባለው ጥንቃቄያችንም ለኔስ እንዲህ አይነት ይፈቅድልኛል ወይስ አይፈቅድም? ለሌላውስ መሰናክል አልሆንበትም ብሎ አስቦ በጥንቃቄ መልበስ እንዳለብን ነው አበው ቅዱሳን የሚያስተምሩት። እንደ ክርስቲያን የትም ቦታ ይሁን ምንም አይነት ሁኔታ ውስጥ ይሁን ክርስቲያናዊ ሕይወቱን የሚያስነቅፍ የስንፍና ስራ ሊሰራ አይገባም ነው የሚባለው። ድንገት ተሳስቶ ቢወርቅ እንኳን በንስሐ መነሳት አለበት። ሐዋርያው ቅዱስ ጳውሎስ እንኳንስ በሕግ የተከለከለውን ሴት የወንድን ወንድም የሴትን ልብስ መልበስ ይቅርና በሕግ የተፈቀደውን መብል መብላት ወንድምን የሚያሰናክል ከሆነ አለመብላት እንደሚመርጥ አስተምሮናል። ነገር ግን በመብል ምክንያት ወንድ የሚሰናከል ከሆነ ወንድሜን እንዳላሰናክል ለዘላለም ስጋ አልበላም ተብሎ ዘዳግም ላይ እንደተጻፈው እንደዚሁም አንደኛ ቆሮንቶስ ላይ እንደሚገኘው ማለት ነው። ስለዚህ ይህ ሐዋርያ እስኪ እናንተ ራሳችሁ ፍረዱ። ሴት ወደ እግዚአብሔር በምትጸልይበት ጊዜ ልትከናነብ አይገባምን? ተፈጥሮስ አያስረዳችሁምን? ወንድ ግን ጠጉሩን ቢያሳድግ ነውር ነው፣ ለሴት ግን ጠጉሯን ብታሳደግ ክብሯ ነው። ለሴት ጠጉሯ እንደ ቀጸላ ሆኖ ተሰጥቷታልና ይላል። በዚህ መጽሐፍ ቅዱሳዊ ቃል መሰረት በማድረግ የኦርቶዶክሳዊ ተዋህዶ ቤተ ክርስቲያን ያለባበስ ስርዓታችንን በማያስነቅፍና ለውድቀት ምክንያት በማይሆን ይልቁንም እኛ የእግዚአብሔር ልጆች ነንና በክርስቶስ ደም የከበረ አካላችን በማያራቁት ሌላውንም በማያሰናክል መልኩ መልበስ ክርስቲያናዊ ግዴታችን መሆኑን መገንዘብ ያስፈልጋል። ከቀደሙት እናቶችና አባቶችን መልካም የሆነውን ያለባበስ ስርዓት እንውረስ። እነርሱ ኢትዮጵያዊነትን ከኦርቶዶክሳዊነት አንጻር አዋህደው ሀገራዊ እሴታቸውን ጠብቀው ሃይማኖታዊም ግዴታቸውን ተወጥተው ማለፋቸው ሊያስቀናን ይገባልና። በአጠቃላይ እንግዲህ እኛ ኦርቶዶክሳውያን አለባበሳችን ስርዓቱን የጠበቀና ለሰዎች መሰናከል እንዳንሆን ልንጠነቀቅ ይገባል እየተባለ ከሃይማኖት አንፃር እንግዲህ ሲነገር ይሰማል። ብዙ ጊዜ እንደዚህ አይነት አለባበሶች ሲነሱ ወይም ሲስተዋሉ አርቲስቱን ወይንም ደግሞ ያንን ግለሰብ ብቻ በመዝለፍና በመንቀፍ ጭምር ነው በማህበራዊ ድረገጽ ላይ የምንመለከተው። ነገር ግን ደግሞ ከዛ ይልቅ እንደው ቀርበን ብናስተምራቸው ብንነግራቸው ብዙ ጊዜ ካለመናገር ነው ብዙ ነገሮች ሳይታወቁ የሚቀሩትና አንዲት ኦርቶዶክሳዊት እህት በእንደዚህ አይነት መንገድ መታ ስትታይ ምን ክፋት አለው? በሃይማኖትስ ምን እየተባለ ነው የሚለው ነገር በምክርና ቀስ ብሎ ቀርቦ በማናገር ቢሆን ብዙ ሰዎች ሊማሩበት ይችላሉ። ከወቀሳ እና ከነቀፋ ይልቅ ደግሞ እንደዚህም አለ እንዲህ ተብሎ ቢነገር መልካም ነው እንጂ አይመለከተኝም፣ አያገባኝም ተብሎ ብቻ መታለፍ የለበትም። በዚህ እኔ በጣም የሙስሊም እህት እና ወንድሞችን በጣም ነው ማክበር የምፈልገው። በተለይ ሴቶቹ እንግዲህ አለባበሳቸውን ብዙዎች የምናደንቅላቸዋለን እና ከነሱ መልካም ነገሮችን መውሰድ አለብን ብዬ አስባለሁ በአለባበስ ላይ ስለዚህ አንድም ደግሞ ወጣ ያለ አለባበስም ይሁን ሌላም ማነጋገር ሲገኝ በእነሱ ሃይማኖት ምን ያህል ወጥተው እንግዲህ በአስተምሮ ሚሆን በመምከር ግለሰቡን ለማግኘት ጥረት በማድረግ ጭምር እርስ በርስ እንግዲህ እንደሚማማሩ እናውቃለን እና እኛም ደግሞ በእነዚህ አይነት ምክንያት መንገድ የራሳችንን የምንላቸውን ሰዎች ብንገስጻቸው በውስጥም እንግዲህ አስተማሪ በሆነ መንገድ እንደማይጠቅም ነገሩ ብናስረዳቸው መልካም ነው ብዬ አስባለሁ እንጂ በመውቀስ በማራቅ በመስደብ ወይ ደግሞ በማበረታታት መናገባቸው አይመለከተንም በማለት ጭምር እነሱን የባሰ ወደ መጥፎ ነገር በመምራት ሳይሆን መልካም በሆነ ነገር ግን ብናስተምራቸው መልካም ይሆናል ብዬ አስባለሁ ከዛ ውጭ ግን እንደው ሃይማኖት የለንም አይመለከተንም ለሚሉት ደግሞ ማህበራዊ ሞራል የሚባል ነገር አለ። ሞራል የሌለው ሰው የለም። ሃይማኖት የሌለው ራሱ ሞራል አለው። ሞራል እንደሚቀደም ከሃይማኖት ይታሰባል። እና ስለዚህ ምንድን ነው እርቃንን መምጣት የሞራል ጥጎ ወይንም ደግሞ መጨረሻው ምንድን ነው? ምናልባት ለሃይማኖት ውጭ ለሆኑ ሰዎች ነው ይሄ። ስለዚህ ኮሜንት እያደረግን ደግሞ አይመለከታችሁም የምንለው ደግ አረገች የምንለው ሰዎች በእርግጠኝነት ሃይማኖት ያለን ሰዎች ነን። ሃይማኖት የሌለን ሰዎች ምን አገባችሁ አንልን በዚህ እርግጠኛ ሆኜ የመናገር እችላለሁ። እና ብዙ ጊዜም በጣም ጥቂት ፐርሰንት ነው እንደዚህ አይነት ሰዎች ያሉት። እና የምንናገራቸው ነገሮች ሌላውን በማያጠፋ መንገድ መሆን የለበትም ሌላውን የሚጠቅም ነገን በእርግጠኝነት የሚጸጸቱበት መሆን የለበትም። እና ማንም ሰው በህይወት ካለ ማርጀቱ አይቀርም፣ ሲያረጅ ደግሞ መጸጸቱ አይቀርም። ይሄ ትላልቅ ሰዎችን መጠየቅ ትችላላችሁ። እና በጣም ብዙ ጊዜ ተመልሰው ሲናገሩ ተመልሰው በጽጸት ወደኋላ ተመልሰው እናስተምራለን ወይ ደግሞ ምንም ነገር አላደረግንም ብለው ብዙ ሰዎች ያሳለፉትን ነገር በጸጸት ሲናገሩ እናስተውላለን፣ እና በተለይ ለአርቲስቶች እንግዲህ ይህ ትልቅ ነገር ነው ብዬ አስባለሁ። እናም እህቶቻችንን እንደዚህ አይነት ነገሮች እርቃናቸውን ሲመጡ እንግዲህ የጸጉራቸው የሆዳቸው ጸጉር እየታየ መሆን የለበትም እና ጸያፍ ነገር ነው። ስለዚህ ልብስ ለብሰው በስነስርዓት ቢሆን መልካም ነው፣ እኛም ለማየትም አንሳቀቅም ከትችትም እናንተም ትድናላችሁ በኮሜንት ላይ እና እንደዚሁም በውስጥ ደግሞ መሳደብ ሳይሆን ደግሞ እውነተኛውን ነገር በመናገር ጥቅሶችን ጭምር በማስቀመጥ ልክ እንዳልሆኑ ማስረዳት እንችላለን ለማለት ነው ነገር ግን ለእህታችን ቃልኪዳን ማርያም በሰላም ትገላግልሽ ለማለት እንወዳለን እንኳን ደሳለሽም ለማለት እወዳለሁኝ መልካም ቆይታ